አራት ወንጌላውያን አንዱ የሆነው ቅዱስ ሉቃስ በዓለ እረፍቱ ነው። ስለ ቅዱስ ሉቃስ ጥቂት እንነጋገራለን። እግዚአብሔር አምላክ ማስተዋሉን ያደለን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ሰላም ሰላም፣ እንዴት ቆያችሁ? አሜን። አምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬ ጥቅምት 22 ከአራት ወንጌላውያን አንዱ የሆነው ቅዱስ ሉቃስ በዓለ እረፍቱ ነው። ስለ ቅዱስ ሉቃስ ጥቂት እንነጋገራለን። እግዚአብሔር አምላክ ማስተዋሉን ያድለን። ዛሬ ቀን ጥቅምት 22 ቅዱስ ሉቃስ አንገቱን በሰይፍ ተቆርጦ ያረፈበት ቀን ነው። ስለ ቅዱስ ሉቃስ በምንመለከትበት ሰዓት ላይ አንድ የመጽሐፍ ቅዱስ ኃይለ ቃል ርዕስ አድርገን እንነጋገራለን። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው ምዕራፍ 10 ቁጥር ዘጠኝ ላይ እንዲህ የሚል ቃል አለ። ኢየሱስም ጌታ እንደሆነ በአፍ ብታምን፣ በአፍ ብትመሰክር፣ እግዚአብሔርም ከሙታ እንዳስነሳው ብታመን በልብ ትድናለህ ይላል። እንግዲህ ቅዱስ ሉቃስ የስሙን ትርጓሜ በምንመለከትበት ሰዓት ላይ ሉቃስ ማለት መበስር ማለት ነው። መልአከ ብስራትን ጽፏል፣ ተናግሯል ማለት ነው። ሌላው ቅዱስ ሉቃስ የሚለው ሌላኛው ስሙ ተንሳኢ ማለት ነው። ለስብከተ ወንጌል በጣም ይፋጠን ነበረ፣ ያገለግል ነበረ፣ ለአገልግሎት ይተጋ ነበረ፣ ለስብከተ ወንጌል አገልግሎት ማለት ነው። ሌላው ቅዱስ ሉቃስ ማለት አቃቤ ስራይ ማለት ነው። ምን ማለት ነው? በቀድሞ ስራው ሕክምና ላይ ይሰራ ነበረ ሐኪም ነበረ ማለት ነው። ኋላ ደግሞ እግዚአብሔር አምላክ ለአገልግሎት ከጠራው በኋላ አቃቤ ስራይ ዘነፍስ ሆኗል። ቀድሞ አቃቤ ስራይ ዘስጋ ነበረ፣ ኋላ ደግሞ አቃቤ ስራይ ዘነፍስ ዘነፍስ ሆኗል ማለት ነው። እንግዲህ የቅዱስ ሉቃስ ማን ነው ካለን ክርስቶስ ለአገልግሎት ከጠራቸው ከመቶ ሀያው ቤተሰብ አንዱ ነው። ቁጥሩም ደግሞ ከሰባ ሁለቱ አርድዕት ነው ማለት ነው። ከሰባ ሁለቱ አርድዕት ሁለት ቅዱሳን ወንጌልን ጽፎልናል። አንደኛው ቅዱስ ሉቃስ ነው። ሁለተኛው ደግሞ ቅዱስ ማርቆስ ነው ማለት ነው። ከእነዚህ ከወንጌላውያን አንዱ የሆነው ቅዱስ ሉቃስ ዛሬ ጥቅምት 22 ቀን በዓለ ዕረፍት ነው ማለት ነው። እንዲሁም ቅዱስ ሉቃስ ሰዓሊ ነበረ። እመቤታችንን በጣም ይወዳት ነበረና እመቤታችንን በተደጋጋሚ ይስላት እንደነበረ የቤተክርስቲያን ታሪክ ይነግረናል። ይህንንም አንዱ ምስክር ከሚሆነው ውስጥ አንደኛው የቤተክርስቲያናችን ሊቅ ከሆነው አባ ጊዮርጊስ ዘጋሥጫ ስለ ቅዱስ ሉቃስ ሰዓሊነት እንዲህ ብሎ ሲጽፍ እናገኛለን። ሰላም ለስእልኪ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ እያለ ይቀጥላል። ምን ማለት ነው? ከወንጌላውያን አንዱ የሆነው ሉቃስ ሐኪሙ ሉቃስ በጅሽ በጁ ለሳለው ስልሽ ሰላምታ ይገባል እያለ ቅዱስ ሉቃስ የእመቤታችንን ስዕል አድኖ ይስል እንደነበረ በብዙ ቦታ እናገኛለን ማለት ነው። እንግዲህ ቅዱስ ሉቃስ ለአገልግሎት የተጠራው ዮሐንስን ተከትሎ ሄዶ ነው የዮሐንስ ደቀ መዝሙር ሆኖ ወደ ጸር ይሄዳሉ። ጸር ሄደው ዮሐንስ ወንጌልን እንዲያስተምር እድሉን ያመቻችለት ነበረ እና አንዱን ሀገር ከፍሎ ይሰጠው ነበረ። ያችን ሀገር ስሟ መቄዶኒያ የምትባልን ሀገር ከፍሎ ሂድ ይህን አስተምር ብሎ ይሰጠዋል። ቅዱስ ሉቃስም ሄዶ ያቺን ቦታ አስተምሮ አሳምኖ አስጠምቆ ወደ ሌላ ቦታ ሊሄድ ሲል በሱ ስብከት ያመነ ታወፊ ላይ የሚባል ሰው አለ ወይም ታዊፊላ ይቅርታ፣ ታዊፊላ የሚባል ሰው በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እና ያስተማርከንን ጻፍልን ይለዋል። እሱም በዚህ ጊዜ መጽሐፉን ይጽፋል ማለት ነው። የቅዱስ ሉቃስን ወንጌል ይጽፋል ማለት ነው። ከዛ በኋላ ደግሞ ሐዋርያትን ስራ ጽፎልናል፣ ግብረ ሐዋርያትን ማለት ነው። ቅዱስ ጳውሎስንም ተከትሎ አገልግሎ ሄዷል ማለት ነው። ቅዱስ ጳውሎስንም አገልግሎ በሚሄድበት ሰዓት ላይ በሀገሩ የነበሩ ሰዎች ከሰሱት። ምክንያቱም አምልኮተ ጣዖት ቆሞ ነበረ፣ እሱ ከመጣ በኋላ ሰው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሄዶ ስለነበረ ከሰሱት። ይህ መሰሪ ነው፣ ይህ ጠንቋይ ነው ብለው ቅዱስ ሉቃስን ከሰሱት ንጉሱ ጋር ማለት ነው። ያም ንጉስ አንተ ይህን ጥቆለሀን ተው ይለዋል። እኔስ ጠንቋ ያደለውን በእግዚአብሔር ይማምን የእግዚአብሔር አገልጋይ ነኝ ብሎ ይመሰክረለታል ማለት ነው። በዚህ ሰዓት ላይ እንግዲያውስ የምታመልከው ያድን ብሎ ቀኝ ጁን ይቆርጠዋል። ቅዱስ ሉቃስም በእግዚአብሔር ረዳትነት በግራጁ አንስቶ ቀኝ ጁን ይተከዋል። በዚህ ሰዓት ላይ ይህን ታምር ያዩ ብዙ ሰዎች በቅዱስ ሉቃስ ምክንያት ሰማዓት ይሆናሉ። ከሰማዕታት አንዷ የመኮንኑ ሚስት ሰማዓት ትሆናለች ማለት ነው። ቅዱስ ሉቃስን በስተመጨረሻ ጥቅምት 22 ቀን በዛሬው ቀን አንገቱን በሰይፍ ተቆርጦ ወደ ባህር ተጥሏል ማለት ነው። ደገኞች ምዕመናን አንስተው በክብር አሳርፎታል ማለት ነው። እግዚአብሔር አምላክ ከቅዱስ ሉቃስ ረድኤት በረከት ያካፍለን። ይህን ቅዱስ ሉቃስ በመጽሐፍ የምናውቀውን እንድንዘክረው እግዚአብሔር አምላክ ማስተዋሉን ያድለን። ይቆየን።